በፈተና ጊዜ ወይም በመከራ ጊዜ እነዚህን ሶስቱን ነገር ማድረግ ይጠበቅባቸዋል። እነዚህን ሶስቱን ነገር ማድረግ ይጠበቅባቸዋል። ክርስቲያንም ሆነን አልሆንም ሰው እንደመሆናችን መጠን በሕይወታችን ላይ የሚያልፍብን መከራ አለ። ክርስትናም ውስጥ ሆነን የሚያልፍብን መከራ አለ። የተለያዩ መከራዎችና ፈተናዎች በእኛ ላይ ያልፉብናል። ስለዚህ መከራዎች ሲያልፉብን ምንድን ነው ማድረግ ያለብን እንደ ክርስቲያን? ምክንያቱም ሰዎች ነንና ክርስቲያን ብንሆንም ሥጋ ለባሽ ስለሆንን ፈተናና መከራ ሲደርስብን አንዳንዶች የምንወስነው ውሳኔ አንዳንዶቻችን የምንወስነው ውሳኔ መልሶ መከራ ላይ መከራ ሲጨምር እኛን ሲጎዳ፣ ትዳራችሁን ሲጎዳ፣ ቢዝነሳችሁን ሲጎዳ፣ ልጆቻችሁን ሲጎዳ እናያለን። ስለዚህ ፈተና ሲመጣ ላይፋችሁ ላይ ምንድን ነው ማድረግ ያለባችሁ የሚለውን ማወቅ አለባችሁ። ፈተና ሲመጣ ብትወዱም ባትወዱም ፈተና ላይ ፈተና ለመጨመር ዲያብሎስ ብዙ ሐሳብ ወደ አእምሯችሁ ይልቃል። ዛሬ ከዛም ጭምር ነው እግዚአብሔር የሚታደጋችሁ በዚህ መልእክት። ስለዚህ እመኑኝ በዚህ መልእክት ስለምትጠቀሙ እስከ መጨረሻ እንድታደምጡ በጌታ ፍቅር ጠይቃችኋለሁ። ፈተና ለምን ይመጣል እንዳትሉ አንዳንድ ጊዜ ፈተና እናንተን ሊሰራ ይመጣል። ምክንያቱም ፈተና በብዙ መንገድ ይመጣል። እኛ በራሳችን ምኞት ስንሳብ እንፈተናለን። በራሳችን ጥፋት እንፈተናለን። በራሳችን ጉድለት እንፈተናለን። ዲያብሎስ ደግሞ ይፈትነናል። እግዚአብሔር ደግሞ ቅዱሳንን የሚፈትንበት መንገድ ፈተና ብለን የምናወራው እኛ እንደ ብዙ ሰዎች እንደሚያወራው በክፉ አይደለም። በክፉ መንገድ ሳይሆን ማለትም እምነታችሁን ይፈተናል። አብርሃምን ፈተነው ይላል። እምነቱን ነው የፈተነው አብርሃምን ስለዚህ እግዚአብሔር በብዙ መንገድ ስታልፉ አንዳንድ ነገሮችን ዝም ሲል እናንተ ዝም ያለ ይመስላችኋል። ነገር ግን እንድትሰሩ ስለሚፈልግ ነው። ስለዚህ እግዚአብሔር እንድንሰራ ይፈልጋል ማለት ነው። ስለዚህ ፈተናዎች በተለያየ መንገድ ወደ ሕይወታችን ይመጣል። ሲመጣ ግን እንዴት ማለፍ አለብን የሚለውን ማሰብ አለባችሁ። ክብር ለእግዚአብሔር ይሁን። በሕይወታችሁ ላይ ፈተና ሲመጣ የመጀመሪያው ማድረግ ያለባችሁ ነገር ልንገራችሁ፣ እናንተ ስትፈተኑ የመጀመሪያ አይደላችሁ ለእግዚአብሔር ቅርብ ናቸው የሚባሉ ሰዎች ሳይቀሩ ይፈተናሉ፣ ተፈትነውማል። ግን እንዴት አለፉ ያንን ፈተና? መጽሐፍ ቅዱስ ላይ ያልተፈተኑ የእግዚአብሔር ሰዎች የሉ፣ ያልተፈተኑ፣ እንዲሁም በእያንዳንዱ ሕይወታቸው ላይ ፈተና ትመለከታላችሁ። ነገር ግን ያንን ፈተና እንዴት አለፉ የሚለውን በጥቂቱ ዛሬ ከመጽሐፍ ቅዱስ አወራቸዋለሁ። ክብር ለእግዚአብሔር ነው። የመጀመሪያው ሕይወታችሁ ላይ ሕይወታችሁ ላይ ፈተና ሲመጣ ወይም መከራ ሲመጣ ሶስት ነገርን ማድረግን አለባችሁ። ሶስት ነገርን ማድረግ አለባችሁ። የመጀመሪያው ማድረግ ያለባችሁ ነገር ልንገራችሁ። የመጀመሪያው እንደ ያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 ላይ እንደ ተጻፈልን ማድረግ አለብን ምንድን ነው የሚለው ቃሉ ቃሉ እንደዚህ ይላል ከእናንተ መከራን የሚቀበል ማንም ቢኖር ይጸልይ። ደግሞ አለው፣ ከእናንተ መከራን የሚቀበል ማንም ቢኖር ይጸልይ። አያችሁ መከራ ሲመጣባችሁ ህይወታችሁ ላይ ቶሎ ብላችሁ ማይሆን ውሳኔ እንዳትወስኑ። ሰውናችሁና ትዳራችሁ ላይ ስራችሁ ላይ እንዲሁም እንቅስቃሴያችሁ ላይ በየአቅጣጫው መከራ ሊበዛባችሁ ይችላል። ጌታ ወይም ምን አድርጌ ነው ልትሉ ትችላላችሁ። አንዳንዶቻችሁ ማይሆን ውሳኔ እንድትወስኑ ሊያደርጋችሁ ይችላል መከራ ሲመጣባችሁ። ስለዚህ የመጀመሪያው ማድረግ ያለባችሁ መከራ ወይም ፈተና በእናንተ ህይወት ላይ ሲመጣ እንደ ያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 መሰረት ፈተና ማንም ሲመጣባችሁ ወይም እናንተ ስትፈተኑ በመከራ ጸልዩ ይላል። ምንድነው የምትማሩት ከዚህ ቃል? መከራ በጸሎት ከናንተ ላይ ይሻራል። እየጸለያችሁ ነው ማለት በህይወታችሁ ላይ የመጣውን መከራ እየሻራችሁ ትመጣላችሁ። አንዳንዶቻችሁ እኔ ላይ የመጣው መከራ ከባድ ነው፣ ለመጸለይም አስቸግሩኛል፣ እንዴት ብዬ እጸለያለሁ ልትሉ ትችላላችሁ? ያላችሁ አማራጭ እሱ ነው። ምክንያቱም ማጉረምረም ሌላ መከራ ነው የሚያመጣው። መከራ ላይ መከራ የሚያመጣ ነገር እንዳትወስኑ። ሰው ናችሁና በብዙ ነገር ትፈተናላችሁ። ገንዘባችሁን ሰው ወስዶ አልመልስም ብሎ በራሳቸው ጥፋት እናንተ ተከሳችሁ ሊሆን ይችላል። አልቅሳችሁ ሊሆን ይችላል። ነገር ዘግይቶባችሁ ሊሆን ይችላል። ያመናችሁት ሰው ክዷችሁ ሊሆን ይችላል። በዛ ምክንያት መከራ ውስጥ ያላችሁ ልትኖሩ ትችላላችሁ። ፈተና ውስጥ ያላችሁ ልትኖሩ ትችላላችሁ። አይታለፍም የሚባሉ መከራ ውስጥ ልትኖሩ ትችላላችሁ። ግን የመጀመሪያ ሰው አይደላችሁ፣ እናንተ የመጀመሪያ ሰው አይደላችሁ። ስለዚህ እንደ መጽሐፍ ቅዱስ መጀመሪያ ማድረግ ያለባችሁ ምንድን ነው? ጸልዩ፣ ጸልዩ። ደክሟችሁ እንኳ ቢሆን እግዚአብሔሮ፣ እርዳኝ፣ ጌታዊ፣ አንድ ጊዜ አስበኝ ብላችሁ ጸልዩ። ምክንያቱም እንደ መጽሐፍ ቅዱስ እኛ ክርስቲያኖች እንደ መጽሐፍ ቅዱስ ስለሆነ የምንመራ እንደ መጽሐፍ ቅዱስ ቃል ስለሆነ የምንመላለሰው መጽሐፍ ቅዱስ እንደሚለን መከራ ማንም ሲመጣበት ወይም ሲደርስባችሁ ምን በሉ? ጸልዩ። ስለዚህ ጸልዩ የምላችሁ ነገር እሱ ነው። ለምን ከእግዚአብሔር ጋር ባወራችሁ ቁጥር መከራችሁ እየተነሳ ይመጣል። መጸለይ እንኳ ከከበዳችሁ የሚጸልይ ሰው ጋር ሂዱ። መከራ ውስጥ ካላችሁ የሚጸልይ ሰው ጋር ሂዱ። በዚህ አጋጣሚ ቴሌግራም ላይ የጸሎት ህብረት አለ። ያንን ህብረት መካፈል የምትፈልጉ ከታች ባለው ባስቀመጥኩት ቁጥር ሊንኩን እንድልክላችሁ የምትፈልጉ ሃይ ብላችሁ ጻፉልኝ ሊንኩን ልክላችኋለሁ። ብዙ ሰዎች ነፃ እየወጡ ክብር ለእግዚአብሔር። ሁለተኛው ሁለተኛው ከመከራ በመከራ ጊዜ ወይም በፈተና ጊዜ ሁለተኛ ማድረግ ያለባችሁ ነገር ልንገራችሁ እንደ መጽሐፍ ቅዱስ፣ ሁለተኛው ያልፋል ብሎ መታገስ። ትዕግስት ነጋችሁን ያሳምረላችኋል። ምክንያቱም በመጣባችሁ ፈተናና መከራ የምትወስኑት ውሳኔ ብዙ ነገሮቻችሁን ስለሚያበላሽ ያልፋል ብላችሁ መታገስ አለባችሁ። መጽሐፍ ቅዱስ ላይ ትልልቅ የሚባሉ የእምነት አባቶችን እግዚአብሔር የተናገራቸው ስፍራ የደረሱት በመታገስ ነው። በትዕግስት ፈተናዎችን አልፈዋል። እግዚአብሔር ካየላቸውና ከተናገራቸው ስፍራ መድረስ የቻሉት በመታገስ ነው። በሕይወታችሁ ላይ እንዲጨመርላችሁ መጸለይ ከሚጠበቅባችሁ ነገር አንዱ ትዕግስት ነው። እውነቴን ነው የምላችሁ ካለመታገስ የተነሳ ሁለት ደቂቃ አምስት ደቂቃ ካለመታገስ የተነሳ ብዙ ሰዎች ማረሚያ ቤት አሉ። ብዙ ሰዎች ማረሚያ ቤት ያሉት ካለመታገስ የተነሳ ጥናት ተደርጎ፣ ብዙ ሰዎች ማረሚያ እስር ቤት ወይም ማረሚያ ቤት ወይን ቤት የሚገኙ ሰዎች ትዕግስት የሌላቸው ናቸው የሚል አንዳንድ ጥናቶች አመልክተዋል። ካለመታገስ የተነሳ ብዙ ነገር ታጣላችሁ። አንዳንዶቻችሁ ፈተና ላይ ፈተና እኮ ነው የመጣብኝ እንዴት እታገሳለሁ ልትሉ ትችላላችሁ። ግን አማራጭ የላችሁ። ምክንያቱም ሌላ ፈተና ራሳችሁ ላይ ከመደረብ ያላችሁ አማራጭ መታገስ ነው። ትልልቅ የእግዚአብሔር ሰዎች እግዚአብሔር ካየላቸው ስፍራ የደረሱት በመታገስ ነው። ኢዮብ እንደታገሰ መጽሐፍ ቅዱስ ይናገርናል። ኢዮብ ላይ የመጣው መከራ መጽሐፍ ቅዱስ ላይ ኢዮብ ላይ የመጣው መከራ ማንም ላይ አልመጣም። የኢዮብ መከራ ልዩ የሚያደርገው ምንድን ነው ካላችሁ፣ አንዳንዶቻችሁ አምስት ዓመት ቆይቶ ሊሆን ይችላል መከራ የሚፈራረቀባችሁ። ኢዮብ ላይ ግን በተከታታይ ነው። በአንድ ጊዜ ብዙ መከራ የመጣበት በተከታታይ ልጆቹን በአንድ ጊዜ ሀብቱን በአንድ ጊዜ ሚስቱ እግዚአብሔርን ሰድበሙት ብላ ሄደች። በአንድ ጊዜ ሁሉን ነገር ነው ያጣው በአንድ ጊዜ አንዳንዶቻችሁ እኮ ዓመታትን ወይ ሁለት ዓመታትን እያፈራረቀ ሊሆን ይችላል። በአንድ ጊዜ ወዳጆችን ስታጡ ምን ይሰማችሁ? በአንድ ጊዜ ሀብታችሁን ብታጡ ምን ይሰማችሁ? እንደዛ ሆኖ እንኳን መጽሐፍ ቅዱስ እዮብ እንደታገሰ ይናገራል። ስለዚህ ምን እያልኳችሁ ነው? መታገስ አለባችሁ መከራ ሲመጣ። ምክንያቱም ትዕግስት ከአድማስ ማዶ ያለውን በረከት እንድትቀበሉ ያደርጋል። ትዕግስት ነጋችሁን ያሳምርላችኋል። መጽሐፍ ቅዱስ ላይ እንደዚህ ይላል፣ አንደኛ ቆሮንቶስ ምዕራፍ አስር ቁጥር 13 ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ፣ ነገር ግን ከሚቻላችሁ መጠን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል። ከዛ እንደዚህ ይላል ትታገሱም ዘንድ እንድትችሉ አያችሁ፣ ከፈተናው ጋር መውጫውን ያዘጋጃል። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጃል። ስለዚህ መውጫ የሌለው ፈተና የለም። የማታልፉት መከራና ፈተና የለም። በእርግጠኝነት የማወራችሁ ነገር ልንገራችሁ፣ ከእግዚአብሔር ጋር ከሆናችሁ እማታልፉት መከራ የለም። እማታልፉት ፈተና የለም። መውጫ የሌለው ፈተና የለም። እግዚአብሔርም አይፈትናችሁም። ስለዚህ ለሰው ከደረሰበት በላይ መከራ አልደረሰባችሁም። እኛ መከራ ደርሶብናል የምንል፣ ተፈትነናል የምንል ከእኛ እጅግ በጣም ከባባድ ፈተናዎችን እያለፉ ያሉ ሰዎች አሉ። ስለዚህ ምን ማድረግ አለባችሁ? አሁን እንዳነበብነው እንደ ቃሉ መሰረት ምን ማድረግ አለብን? መታገስ አለብን። ለምን ከፈተናው ጋር መውጫውን እግዚአብሔር ያዘጋጃል። ስለዚህ መውጫ የሌለው ፈተና የለም፣ እማታልፉት ፈተና የለም። ስለዚህ በትዕግስት ነጋችሁን፣ በትዕግስት የነገ በረከታችሁ፣ ነገ ያለውን በረከት በትዕግስት ከፊት ለፊታችሁ ያለውን ታምራት በትዕግስት ከፊት ለፊታችሁ ያለውን የሚያምር ህይወት መቀበል መቻል አለባችሁ ብዬ አምናለሁ። ስለዚህ መከራ ሲደርስባችሁ ቶሎ ብላችሁ የማይሆን ውሳኔ እንዳትወስኑ መታገስ ይጠበቅባችኋል። ሶስተኛው ነገር ሶስተኛው ፈተና ሲደርስባችሁ ማድረግ የሚጠበቅባችሁ ነገር ልንገራችሁ። ሶስተኛው ወደ ቤተ ክርስቲያን ሂዱ። የእግዚአብሔር ሰዎች ወዳሉበት ስፍራ ሂዱ። የእግዚአብሔር ቃል ወደሚሰበክበት ስፍራ ሂዱ። ኅብረት ወዳለበት ስፍራ ሂዱ። የእግዚአብሔር ቃል ኃይል አለው በውስጡ ስትሰሙት ያዘነውን ውስጣችሁ የተሰበረን ልባችሁን የመጠገን ኃይል አለው። መንገድን ታያላችሁ። ወደ እግዚአብሔር ቤት መሄድ ማቆም የለባችሁ። ፈተና ሲደርስባችሁ፣ መከራ ሲደርስባችሁ ቤተ ክርስቲያን አልሄድም ጸልዬ፣ ምንም አልሆነልኝም፣ ኅብረት አድርጌ ምንም አልሆነልኝም ብላችሁ ከቤተ ክርስቲያን እንዳትርቁ፣ ከኅብረት እንዳትርቁ ኢቨን በመከራ ሰዓት ነው ወደ ቤተ ክርስቲያን መሄድ ያለባችሁ። ይህን ስላችሁ መከራ መከራ ሲደርስባችሁ ብቻ ሂዱ እያልኳችሁ ሳይሆን በመከራ ሰዓት አይደለም መሸሽ ያለባችሁ። በመከራ ሰዓት አይደለም መሸሽ ያለባችሁ። በመከራ ሰዓት እንዲሁም ቅረቡ ወደ እግዚአብሔር በችግራችሁ ሰዓት ቅረቡ ወደ እግዚአብሔር። የምትሰሙት ቃል ይጠገናችኋል፣ መንገድን ያሳያችኋል። መንፈስ ቅዱስ እንዴት እንደሚናገራችሁ አታውቁም። ስለዚህ መጽናናት ወዳለበት መጠገን ወዳለበት መጠገን ወደምትችሉበት መጽናናት ወደምትችሉበት ወደ እግዚአብሔር ኅብረት ወደ ቤተ ክርስቲያን መሄድ ይጠበቅባችኋል። ለምን የምትሰሙት ቃል ይጠገናችኋል። ብዙ ሰው ወደ ቤተ ክርስቲያን ሄዶ ታሪኩ ተቀይሯል፣ በሚሰማው ቃል፣ በሚሰማው ትምህርት፣ በሚሰማው ስብከት፣ በሚሰማው ትንቢታዊ አቅጣጫ ሕይወቱ ተስተካክሏል። ስለዚህ በምንም አይነት ድካም ውስጥ ብትሆኑ እናንተ ሸክማችሁ የከበደ ሸክማችሁ ከከበደ መከራ ውስጥ ካላችሁ፣ ስቃይ ውስጥ ካላችሁ፣ ፈተና ውስጥ ካላችሁ ጌታ ኢየሱስ ኑ ይላል። ያሳርፋችኋል፣ በቃሉ ያሳርፋችኋል፣ በምትሰሙት ድምጽ ያሳርፋችኋል። ስለዚህ ወደ ቤተ ክርስቲያን ሂዱ። የምትጽናኑት በቃሉ ውስጥ ነው፣ የምትሰሩት በቃል ውስጥ ነው። ስለዚህ ፈተና ውስጥ እያላችሁ ያላችሁ ሰዎች ብዙ ፈተና ውስጥ ያሉ ሰዎች አሉ። ስለዚህ እነዛ ሰዎች ደግሞ እንዴት ከፈተና እንደወጡ ምስክርነት ስትሰሙ እናንተ ራሳችሁ ካላችሁበት ፈተና ትወጣላችሁ ማለት ነው። ስለዚህ ቤተ ክርስቲያን በመሄድ የተሰበረው ልባችሁን ጠግዱ። እግዚአብሔር ደግሞ መልካም በእርግጠኝነት የምናገራችሁ ነገር ልንገራችሁ። አብርሃም ተፈትኖ ባዶ አልቀረም። ሙሴ ተፈትኖ ሜዳ ላይ አልቀረም። ዳዊት ተፈትኖ ምድረ በዳ ላይ አልቀረም። ያዕቆብ ተፈትኖ በረሃ ላይ አልቀረም። ዳንኤል ተፈትኖ በአንበሳ ጉድጓድ አልቀረም። ፈተና እናንተን አንዳንድ ፈተናዎች እናንተን ሊያጠሩ ነው እናንተን ሊያጠነክሩ ናቸው እንጂ ሊያጠፉ አይደለም። የምትጠፉበት መከራ የለም፣ በእርግጠኝነት ማወራችሁ። ስለዚህ እግዚአብሔር መውጫ አለው። በተለያየ ፈተና ውስጥ ሆናችሁ የምትመለከቱ ወንድሞችና እህቶች እንዴት ልጸልይ ያላችሁ ያላችሁ ሰዎች እግዚአብሔር ደረሰላችሁ። እግዚአብሔር ከፈተናችሁ እንዲያወጣችሁ ጸልያለሁ። አሁን ካላችሁበት ችግር የትዳር አሁን ካላችሁበት መከራ አሁን ካላችሁበት ፈተና በኢየሱስ ስም አንድ መለኮታዊ እጅ መታ እንድትረዳችሁ እንድታወጣችሁ ጸለያለሁ። ሲድራቅ፣ ሚሳቅ፣ አብድናጎል እሳት ውስጥ ተጥለው ለእግዚአብሔር በመታመናቸው ምክንያት መከራ ሲደርስባቸው ሊረዳቸው አራተኛ ሆኖ የእግዚአብሔር ልጅ እንደተገለጠ አማልክት መስሎ እንደተገለጠ ክብር ለኢየሱስ ሲሆን አሁን ካላችሁበት መከራ ብዙ የእሳት ፈተና ውስጥ ብትሆኑ ሊረዳችሁ ይመጣል። በትዳራችሁ ውስጥ ያለውን ፈተና ሊያስተካክል ይመጣል። በቢዝነሳችሁ ውስጥ ያለውን ፈተና ሊያስተካክል ይመጣል። በፕሮሰስ ውስጥ ያለውን ፈተና ሊያስተካክል ይመጣል። ሊረዳችሁ ይመጣል። የተስፋ ቃል የሰጠ እርሱ የታመነ ነው። ረዳታችሁ ኢየሱስ ከእናንተ ጋር አለ። ረዳታችሁ እግዚአብሔር ከእናንተ ጋር አለ። ኃይልን ይልክላችኋል። ጉልበትን ይልክላችኋል። አትጣሉም በኢየሱስም። ሜዳ አትቀሩም በኢየሱስም። አሁን ካላችሁበት ፈተና የሚያወጣ ኃይል ያገኛችኋል። ታልፉታላችሁ በኢየሱስም። ታልፉታላችሁ በኢየሱስም አብርሃምን ያሳለፈ ሙሴን ያሳለፈ ዳዊትን እያሳለፈ አሁን ካላችሁበት መከራና ፈተና በኢየሱስ ስም ታልፋላችሁ። የሚረዳችሁ እግዚአብሔር ከእናንተ ጋር ነው። አይዟችሁ፣ እግዚአብሔር ከእናንተ ጋር ነው። በዚህ መልእክት እንደተባረካችሁ አምናለሁ። ደግሞም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማለት እንዳትረሱ። እወዳችኋለሁ። ተባረኩልኝ። መልካም ጊዜ ይሆንላችሁ። ተባረኩልኝ።